አሁንም ተሰምጡ አልኩ። ማለት አስከሬኗን በሻንጣ እና በጥፍ ተደርገው የሚጣሉ ቆሻሻ ውስጥ። አሁን ግን ጥያቄ አለኝ። አዶናይ ውጭ ሀገር ነው፣ ካናዳ ነው የሚኖረው። እሱ ሲገባ ለምን ነው ያልገባው? ፈልጉት ነው እርዳታ ላይ ጉጅ ብላችሁ የምትሉት። አንዳንዱ ግን ይገርማል። እንዴት አላስገቡኝም? እኔ በዚህ የእሱን ደደብነት የምታይ የካናዳን ቻ ል ሰላም ቤተሰብ፣ እንዴት ናችሁ ነው ያሉ ክብሩ ይስፋ ጆሴፍ። እኔ እንደተለመዱ በአዳዲስ በወቅቴ እና ባዝናኝ ቪዲዮ ተመልሽ ይላችሁ መትሻሉ ከእናንተ የሚጠበቁ ስ ከመጨረሻው አብራችሁን በመቆየት ለቻናል ደግሞ አዲስ ከሆናችሁ ላይክ፣ ሽር፣ ሰብስክራይብ በማድረግ ቻናሉ ቤተሰሞኑ በተለይ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ላይክ አርጉ። ሀሳብ አስተካላችሁ ደግሞ ኮመንት ላይ ያስቀምጡልኝ። ወደ ዛሬ ቪዲዮች ሂድ መጀመሪያ መጥቼ እንደተናገርኩት አሁንም ደቅሟል። ከአሁንም በኋላ አብሬው እያስደሰትኩት ልጆች ከሱ ጋር ልጄ በቃ በደስታ በፍቅር አብሬው መኖር ነው የምፈልገው፣ የመጨረሻም እንዲሆን ነው የምፈልገው። ይሄ ምኞቷን እንዲሳት ደስ ይላል። ማለት የሆኑ ነገሮች ሊያጋጥሙ ይችላሉ የሚባል ነገር አለ። የሆነ ችግር ሲፈጠር ያ ነገር እስኪያልፍ ስትጣሉ፣ እንደምትታረቁ እንደሆናችሁ ስትጣሉ፣ አሁን ለምሳሌ የሆነ መጥፎ ነገር ካለ ጠብ ያልፋል፣ ግለት ያልፋል፣ አለመግባባት ያልፋል፣ ሰይጣንም ዞር ይላል። ያኔ ነገሮችን ሰከን ብለ ስታዩ ምነው እንዲህ ባላልኩ ኖሮ የሚያስብል ነገር ይፈጠራልና ከእናንተ ጠብ ተነስታችሁ እንዲህ ዞሮ መቅጠምም ስላለ ለሚጣሉ ሰዎች ምነው መልክታችሁ እሺ ለሚጣሉ ሰዎች ው ሴፍሻ እውነት ነው። እንድትታረቁ ናችሁ ተጣሉ፣ እውነት ነው፣ ይሄ አባባል እውነት ነው። ግን ምንም ያህል ጥል ቢኖር በተለይ በባልና ሚስት መካከል እኛ አሁን ይፋ ወጣ ነው። ይፋ ወጣና ይፋ የወጣ ነገር ደግሞ በጣም ክፍተቱ እየሰፋ ነው የሚሄደው እና እኛ ከቤተሰብም ከምንም አልፎ ህዝብ ነው ያወቅ። ህዝብ ሲሆን ደግሞ ሁሉም የየራሱን አስተያየት ነው የሚሰጥህና ያንን ያንን ስታይ ደግሞ ኦኬ እንደዚህ ነበር እንዴ ያንን ይሰማል ይቀየራል። እኔም እንደዛ ቀየራለው። ክፍተቱ እየሰፋ ነው የሚመጣው። ታርቋሉ ማለት ያው ላስተያየት ያው ላሳብ እንዴት እንዴት አረጓለች እንዴት ኩላሊት ወስዳ ትሸመጥጣለች ሁና ያልተሰጠ ሀሳብ አልነበረ ሰኛ አረገዝኩ ማለት ነው። ይሄ ሁሉ ሲሆን ግን ከዛ በፊት ሕክምና ትሄጂ ነበር ወይስ ሄዳለሁ። ምንም አይነት ችግር የለብሽም። ምንም የሚባለው ነው እሱም ግን ታይታችኋል። እንደዚህ ባልና ሚስት አንድ ሲሆን አዎ እሱ ይባላልና እኔ ኤቢ ማይነስ ስለነበርኩ ያው ሾተ ላይ የሚባላል እና እሱ ሊሆን ይችላል። አረ እሱ ሁሉ አይደለም እሱ ሙሉ ወጋለው ምናምን እሺ፣ የዛ አይደለም በቃ እንግዲህ፣ እንዴት እንደሆነ አላውቅም። አለመባረክ ይመስለኛል ዝም ብሎና በዚህ ሁሉ ግን ባለቤትሽ አብሮሽ ነው። በቃ አብሮ ይላል ምንም ነገር ሲሆን በቃ አሁንም ይላል፣ በቃ አትሰበሪ፣ አንቺ አይደለሽም ምንም አላጠፋሽም። አንቺ ማድረግ ያለሽው አንድ እናት ልታደርገው የሚገባውን ነገር ሁሉ እያደረግሽ ነውና፣ ያንቺ ጥፋት የለውም። በቃ አንተ ሄደ ወይ ከሌላ መውለድ አለብሽ ስለው አላደርገውም፣ ይሄን ሁሉ ጊዜ አብረሽ እንደዚህ መከራ እየከፈልሽ መከራ ዋጋ እየከፈልሽ እኔ ከሌላ ሂጅ መወልድ፣ ምን አይነት ሰው ብሆን ነው እኔ እንደዛ አልኩሽ ከሰጠኝ ካንቺ ስጠኝ ከዛ ውጪ ግን እድሜ ዘላለም ልጅ ይስጠኝ መውለድ አልፈልግም ይለኛል ማለት። እሱ ደግሞ ይበለጥ አንቺ በቃ እሱ እንደዛ ሲለኝ እናት ደግሞ አለች የሱ እናት እና የሱ ልጅ ደግሞ ማየት በጣም ትጓጓለች እሷ ልጆቿ ደግሞ ካድም ሁለት እሷም ልጅ ያጣች ስለሆነች በቃ ልጆቿን ይተካል ብላ ስለምታሰብ ትጓጓ ነበር። እሷ ደግሞ እሺ እና በቃ የሷን አይን ማየት አለ ዘጋ ማህበረሰቡ በጣም ከባድ ነው። ልክ ወልደሽ እየጠፋብሽ ሳይሆን ልጅ እንደበላሽ የሚቆጠርበት ነገር ነው የሚሆነው። እና በቃ ይቺ ልማዷ ነው። አሁንም እንደዛ ሆነች እየተባልሽ፣ ግን በቤተሰቦቼ በጓደኞቼ ባብሮ አደጎቼ ምናምን ግን ያው እነሳለሁ፣ እንደምንም ያው ትበያለሽ፣ ጠርሽ፣ ትስቂያለሽ። ውስጤ ግን ሌላ ነው። እሄዳለው፣ ጓደኞቼ ናርሳለው፣ ክርስትና እነሳለው፣ ጨፍራለው እና ግን በቃ እጠይቃለሁ እንደዛም እየሆነ አሁንስ፣ እላለሁ አሁንስ እያልኩል እያለቀስኩ እመጣለሁ ማለት ነው፣ በየሄድኩበትና ሶስተኛውንም አረገዝኩ ማለት ነው። ያሳዝናል። በጣም ያው መቅዴ እንደዚህ ሚዲያ ላይ አላስችል ብሏት እስከ ማልቀስ ያደረሳት ታሪክ ነው። አንዳንድ ሰው የሚፈተንባቸው ነገሮች ከባድ ናቸው። በልጅ መፈተን ከባድ ነገር ይመስለኛል። በጣም የሚያሳዝነው ነው ያስደነገጠኝ ፓርት አንደኛ፣ ህፃን ልጅ ነው። ሁለተኛ ደግሞ በግንባሩ ነው ቀጥታ ድንጋይ ሊወደቁ እና ኮመንት ለማንበብ ሞክሬ ነበር፣ መረጃ ካላቸው ብዬ እዚህ ቪዲዮ ስር አብዛኛው ሞቷን ነው እያሉ ያሉት ህፃኑ ልጅ እና እውነት ከሆነ በጣም ከባድ ነገር ነው። ያሳዝናል። እንዳይን ነገሮች ደግሞ ጥንቃቄ ሊኖራቸው ይገባል። እንደዚህ ክፍት ሜዳ ሊሆኑ ፐርፌክት ባልሆኑ በህፃናት እንዲህ ሲሰራ ዝም ብሎ ማየትም ልክ ነው ብዬ አላስብም። አሁን ደግሞ የምንሄደው አንድ አረብ ሀገር የነበረች እህታችን ተገላ ተገኝታለች። ምንድን ነው የተፈጠሩ የት ሀገር ነው የሚለውን ሁሉንም አብረን እንመልከት። ካሜራ እሺ፣ ቆይ ማለት አስክሬኗን በሻንጣ እና በፌስታል አድርገው የሚጣሉት ቆሻሻ ውስጥ በውስጥ እንደዚህ በጥቁር ኪስ ተቀሏት። እንጃ እንደዚህ ጨቅጭቅ የሆኑ ምን ሆነ አላቅም፣ አላቅም በስ ጠቅልለው ሻንጣ ውስጥ ከጥተው ነው ቆሻሻ ውስጥ ተቀጠጥ ላይ በሶስት ቀን ይኸው፣ ቅዳሜ፣ እሁድ፣ ማክሰኞ፣ ማክሰኞ በአምስተኛ ቀን ነው፣ በአራተኛ ቀን ነው የተገኘችው። አጋጣሚ እንደዚህ ቆሻሻ ምናምን እንትን የሚያደርጉ የሉም። እነሱ አይተዋት ነው እሱ፣ እንጂ ዝም ብሎ ነው ቤሩት፣ አምስት ቀን ቆሻሻ አይነሳም። ያ ተጥላ የተገኘችው እኮ ነው የጣሏትማ። ቤታቸው ማስቆይታዋት ሊሆኑ ይችላሉ እኮ ለባሽ ገለው እንደዚህ ጠቃለው ምናምንም ሊሆን ይችላል እኮ አጋጣሚ ሲጠብቁ የተመቻቸው ሁኔታ ለመጣል ሲጠብቁ የተመቻቸው ሁኔታ ምናምን አዎ ለዛ ነው እና ቆሻሻ እዚህ ደግሞ ማንም ያውቃል ሁሌ እንደዚህ እንደውም ኢትዮጵያ ይሻላል በጣም እንትን የሆነ ሀገር ነው ቆሻሻ እና በጣም ነው የሚያሳዝነው አሁን እንዴት ነው ከሰው ጋር የሚኖረው ግን እኔ ለራሴ ፈርቼ በቃ

ሰው ቤት መድረም ሰው ቤት አንጥቶ ማሳደር ማያስፈልገው ብዙ አሉ እኮ። እዚህ ሀገር እኮ አቡዬ ሬሳ እኮ ሬሳ እንዳይመስልሻል ያደረገው ከዚህ በፊት የዛሬ ዓመት ነው ምናምን። እንደዚህ አንድ ተቆራርጣ ምናምን እጁ አግራ ተቆራርጣ ምናምን ገዳይ አልተገኘም እስካሁን አልተገኘም ገ አልተያዘም ማንም የለም፣ አልተገኘም። እሷ ግን በቃ የዛሬ አመት ነው መሰለኛው። የዛሬ አመት ህጉ የላላ ስለሆነ ነው ሰው እንደዚህ የተጨካከነው። ህጉ ብዙ ስላለ ህግ ሳይሆን ከተያዝሽ ህግ አለ። እኔ ህግ ስልሽ ፖሊሶች ከያዙሽ አይለቁሽም መቼም። ግን እንዴት ነው በቃ? አንድ መንግስት ምናምን ስላልነበረ ሸልል ተይዟል። ልጆቹ ማ አሁን ተይዟል ልጆቹ ግን እየተመረመረ ነው እነሱ ናቸው አይደለም። አልታወቀም፣ ግን ምርመራ ላይ ነው ገና። እነሱ ናቸው አይደለም ነው ለት ገደሏ፣ ለብቻ ገደሏ፣ በሰው ገደሏት፣ አልታወቀም ገና ወይ ማ እዚህ ሀገርም ተይዘዋል። ሌሎችም የሚፈለጉ አሉ። ገባሽ አበሻዎቹም ተይዘዋል። ጠቁሞ ሲወስዷቸው መኪናው ከዚህ ነው ያወጣሁት ምናምን ብሎ ጠቁሞ ሲወስዳቸው ተይዘዋል። ጓደኞቿ ናቸው አብረው የበሉ አብረው የጠጡ እነሱም ደግሞ የሚጠቁሙት ሰው ይኖራል። ለስንት እንደገገዚ ባይጠቁሙም ባይጠቆሙም የሆን ነገር ቢሉም ስልካቸው ጂቢኤስ አለ ምንም ማምለጫ ያላቸውም ምንም ያው ሰምታችኋል። በቤሩት ነው ይሄ ነገር የተፈጠረው። ልጅቷ ድንገት ነው ተገላ የተገኘችው በአምስተኛው ቀን እና ከባድ ነው ነገር ለስራ ብላ በወጣች ኢትዮጵያ እህታችን ላይ ተፈጥሮ ተገላ በመሆኑ ሁኔታ በፌስታል ተጠቅልላ መገኘት በጣም ከባድ ነው። ለቤተሰቦቿም ከባድ ነው፣ አይደለም ለቤተሰብ እኛ ለምንሰሙም የሀገር ልጅ ለሆን ነው በጣም የሚያሳዝን ነገር ነው። እና ነፍስ ይማር ብለናል። እና ነገሩ ምን እንደሆነ በግልጽ አልታወቀም። በጊዜ ደስ የሚታወቅ ይሆናል። አብረ የምንሰሙ ይሆናል። እሱ ቲክቶክ አይደለ? ቲክቶክ ላይ እስካለን ድረስ ቲክቶክ አዋርድ ክሬቲቭ አዋርድ ይመለከተኛል። ለምን አልተመረጥኩም ማለት ጥያቄ ነው፣ ጥያቄ ነው። በጎ ስራ ስንሰራ ያው እዚህ ላይ ጠርታችሁ አንገብግባችሁናል። አደል እንዴ? እኮ በጎ የሚሰሩ ሰዎች ተብለን ተጠርተን ነበረ። እንዴት ኖሚኔት እንዴት አንደረግም? ማሸነፍ ምናምን ሌላ ነገር ነው እሱ። ዲፔንድ ኦን ላይክ ፒፕል እንደሚመርጠው ምናምን ነው አይደለም። ግን ማሸነፍ ምናምን ቀርቶ ላይክ መመረጡ ግድ ነው ብዬ አስባለሁ። በጎ የምንሰራ ሰዎች ለመስደብ ብቻ ለምን ትጠሩናላችሁ? አዶናይ ካናዳ ነበር የሚኖረው ነው ካናዳ ነው የሚኖረው፣ ኢትዮጵያ ነው የሚኖረው። ኢትዮጵያ እየኖረ ኢትዮጵያ ያሉትን ወጣቶች እየረዳ ያለ ምርጥ ቲክቶከር ነው በዚህ ሰዓት። ስለዚህም አዶና ይገባዋል እንጂ እናንተ የእናንተ ምናምን እናንተ። ያው በሚዲያ በደንብ አድርጋችሁ እየተሸለማችሁ አለ ቀን በቀን አለ የተሸለሙት። አልሰማችሁትም? አዶና ኢንተርቪው ላይ ምንድን ያለው ከዚህ በኋላ ተመልሼ ስደት አልወጣም ብሏል። ስለዚህም አሪያችሁ ሊሆን ነው የሚገባው እንደ መዛገር ላላችሁ አገራችሁ ላይ ገብታችሁ መስራት እንደምችሉ እና መቀየር እንደምችሉ እንዲሁም ደግሞ በላይቭ ስትሪም ላይ ቁጭ ብላችሁ ገንዘብ መሰብሰብ ብቻ ሳይሆን አገራችሁ ላይ መታችሁ የያዛችሁትን ገንዘብ የጎዳና ልጆችን ሰብስባችሁ ፋይቭ ስታር ሆቴል አስቀምጣችሁ ለሳምንት ለምን አይሆንም? እያዝናናችሁ ማኖር እንደሚቻል አሳዩ። ቀን በቀን እርዳታ ሲባል አካውንት ከፍታችሁ እርዱ ብላችሁ ከምትሉ ኑ ኢትዮጵያ መታችሁ አሳዩ። ያ ነው ባይዘዌ ሊያስመርጥህ የሚችለው ስለዚህም፣ ከአዶናይ ጋር ልትወዳደሩ አትችሉም። አዶናይ አገሩን ያለው ኢትዮጵያን ያለው ለምን አዶናይ ተመረጠ? ለምን አዶናይ እንትን ተባለ ነገሩት። አዶናይ ኢትዮጵያን ያለው የኢትዮጵያ ነዋሪ ነው። ስለዚህም ይገባዋል እርዳታ ሲሆን እኛንን ነን መጠሩን እንዴ፣ ስለምትፈልጉት ነው እርዳታው ላይ ቁጭ ብላችሁ የምትሉት አላለ ማን አስገድዷችሁ? ነው ፈልጋችሁ ሰው ተቀምጣችሁ መርዳት የምሰበስብት አይደል እንዴ የሀገሬ ልጆች። መቼም ጥቅም ባይኖረው ቂጥሽን ስታሽ አዳሚዎች ይሙን ወንበር ላይ አንዳንዱ ግን ይገርማል። ለኒ መሰጡት አለበት እኔን እንዴት አላስገቡኝም? እኔ በዚህ ውጥቼ ነው ምናምን ለማይረባ ነገር እንደዚህ ናቸው በቃ ዚስ ኢዝ ክሬዚ የእኛ ሰው ባልሰራው ነገር ለመሸለም ሲሟሟት በሳቅ ይገለኛል። የኢትዮጵያ ቲክታክ አዋርደ ሲባል አሜሪካ ያለ ነው ምን አገባን? አንቺ ሆዬ ምን አገባን? እኛ ኢትዮጵያ ላሉት መስሎኝ አለ የቲክታክ አዋርድ ኢትዮጵያ ሲባል ኢትዮጵያ ላሉት ምናምን ይመቻቸው ዘንቻቹ ምናምን የሆነ ሲያለቅሳል የሆነ ሰ ይሸልማል። ያው ሰምታችኋል፣ ይሄ ቲክቶክ ክሪኤቲቭ አዋርድ ከነጣ በኋላ በጣም በጣም በቃ ብዙ ህዝቡን የሚያጣሉ ነገሮች እየተከሰቱ ነው። ይ እንደእውነት ለመናገር አዶናይ መወዳደር የለበትም ብዬ ማስብ ሰው አደለሁም እና አዶናይ በዚህ ጉዳይ ምን አለ ምን መልስ ሰጠ የሚለውን አብረን ስቲሱ ስለ መኪናው አደለም ስለ ቮቱ አደለም ስለ ማሸነፉ መሸነፉም አደለም ስለ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ላይ ከላይ ነው እግዚአብሔር ነው እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው እና ምን እንደምላችሁ አላቅም። አመሰግናችሁ ነው አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ ይመጣለሁ። ትልቅ ትልቅ አላማ አለኝ፣ ትልቅ እህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። በቃ ለውዴታችሁ ላላችሁ ፍቅር በጣም አመሰግናለሁ። ምናምን ያለው እና ኢቨን ምረጡኝ ሁላ መተከላል አለ እና ያው በጣም አንጀት መብላት የሚያቅበት ይመስለኛል። ይህ ፍክክር ግን በጣም አጓጊ የሆነ ነው። በዛ ላይ ደግሞ መኪና ነው ሽልማቱ። ምን ይሆናል? ማን አሸናፊ ይሆናል ብላችሁ ታስባላችሁ? እስቲ ኮመንት ላይ ያስቀምጡል። ልንገራችሁ ብዙ ኢትዮጵያኖች እንደሱ አይነት እድል አግኝተን ብዙ ልጆቻችን ዛሬ ማርስ ላይ ሜዲን ሳይንቲስት የሆኑ እኮ አሉ። እሱ እኮ ያንን እድሉን ሳይጠቀምበት ተመልሰው ባክ ያደረገ ሆነ። ሁሉም ባክ ያደረገ መስራት ያልቻለ የእሱን ደደብነት የምታይ የካናዳን ቻ ልንገሩ። አንድ ነገር መጥፎ ነገር ልታናግሩኝ ነው አደለ? አንተ የካናዳን እድል ካናዳ፣ ልንገር በስትስ ላንድ ኢን ዘ ወርልድ ኦኬ። የካናዳን እድል ካልተጠቀምክ ሁለት ሀገሮች አሉ አለም ላይ ሉክሰስ ላይፍ የምንላቸው አንደኛው ጀርመን ነው፣ አንደኛው ካናዳ ነው። በእነዚህ ሁለት ሀገር ላይ መኖር ሳትችል አሜሪካን ቶ ኢትዮጵያ ከገባ ዩ ጋይስ ዩ ሃ ፕሮብሌም፣ ዩ ሃ ፕሮብሌም። ግን አሁን ማለት ነው ጂጂዬ፣ አሁን እሱ በይር በአመቱ ምርጥ ብቻ ሳይሆን ማለት ነው በሞቲቬሽናል ስፒች እራሱ እሱ ነው እየመራ ያለው። እና ሞቲቬሽኑን እኮ ተቀብላችሁ ታዳምጣችሁት እኮ አይደለም አሁንም እነግርሃለሁ፣ ሜዲንግ ካናዳ ስለሆነ ብቻ ሜዲንግ ካና እስ አሁን የሱን ሞቲቬሽን አንድ ነገር ምን ብሎሃል? ስ በሱ ምን ስላለ ምን የተደነቀው ነገር አለ? ከዶክተር ተወቀ ሌሎቹን አልጥራለ ከዚህ ከአሃዱ ከአሃዱ የበለጠ ምንድን ነው የሰራው? ሱ አሃዱን አዳምጠው ታውቃለህ? አሃዱ ፖድካስት ነው። እሱን አዳምጫው አውቃለሁ። ከአሃዱ የበለጠ ይሄ ልጅ ምን ሰርቶ ነው እስ ነገር ምን ከአህዱ የበለጠ አህዱ ማለት ኤቭሪ ትሪ ዳይስ ኒውከስት ያደርጋል። ሁሉ ጊዜ ቤስ በቃ ሰዎችን መለወጥ የሚችል ከሱም ለምን አታምንበትማ? ምክንያቱም ኢትዮጵያ ውስጥ ነው የሚኖሩ፣ ምክንያቱም የሆኑ ጎጆ ቤት ውስጥ ነው፣ ምክንያቱም ሚድን ኢትዮጵያ ነው፣ አታምነው።

እንዳያችሁት ነው። እኔ እውነት ለመናገር ዩቲብ ታሸንፍ ደስ ይለኛል። ሁለት ሺህ ሀያ ጀምሮ ምናቃት ቲክቶከር ነች በጣም ብዙ ሰርታለች። ሁለት ሚሊዮን ተከታይ ያላት ቲክቶከር ነች። እኔ እንዲዘርፍ ዘርፍ ታረጋለች። ይገባታል ብዬ አስባለሁ። በተለይ የምትሰራቸው ፊልሞች እና ድራሞች ቲክቶክ ላይ በጣም በቅ በሲኒማ ደረጃ ሊታይ የሚችል አይነት ነው። ታሪካቸው፣ ቀረጾቻቸው፣ የምትለፋበት ሜካፖቹ ምናምን እና በጣም እኔ ከማደንቃ ቲክቶከሮች ማለት አንዷ ነች እና ይገባታል ብዬ አስባለሁ እና የሚሆነውን አብረን ምን ይሆናል የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሼር ያላረጋችሁ ሼር በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንዳይረሳ በዛሬ ቪዲዮ እንዳትዝናናችሁም አልጠራጠርም በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ